ሕገ ወጥ መድኃኒት ማለት የመጠቀሚያ ጊዜ ያልፎባቸው እንደ አዲስ የመጠቀሚያ ጊዜ የተለጠፈባቸው መድኃኒቶች በሚመለከታቸው አካላት ያልተመዘገቡና ሕጋዊ የንግድ ፍቃድ በሌላቸው አካላት እጅ የሚገኙ ልዩ ልዩ የጤና ግብዓቶች ናቸው። ከዚህ ባለፈም በሕጋዊ መንገድ ተገቢው የጥራት ምርመራ ተደርጎባቸው አገልግሎት ላይ እንዲውሉ ፍቃድ ያልተሰጣቸው የሕክምና መሳሪያዎችንም ያካትታል። የጥራት ደረጃቸው የወረደ ፈዋሽነታቸው የቀነሰ ብቻ ሳይሆን ጨርሶም ለጤና ግብዓት መሆን የማይችሉ በህገወጥ መንገድ የገቡ ለህብረተሰቡ ሊከፋፈሉ የነበሩ ሶስት ሚሊዮን ብር የዋጋ ግምት ያላቸው መድኃኒቶችን የኮልፌ ቀራኒዮ ክፍለ ከተማ ፖሊስ መምሪያ በቁጥጥር ስር አውሎ ምርመራ እየተጣራ እንደሆነ በኮልፌ ቀራኒዮ ክፍለ ከተማ ፖሊስ መምሪያ የጉዳዩ መርማሪ የሆኑት ረዳት ኢንስፔክተር በእምነት ግርማ ገልጸዋል። በርካታ መድኃኒቶች ናቸው። አይነታቸው ሶስት አይነት መድኃኒት ናቸው የተገኘው ማብሰያ ክፍል ነው በተለይም ዶኩሽና አካባቢ ውስጥ ነው ከማችቶ ያገኘ ነው ያው በበርበራ መሰረት በርብረን ሁሉም ንብረ እቃዎች መድኃኒቶች ሰብስበን ይዘን መተናል ምርመራችን አሁንም በሂደት ነን ያለው ምናልባት ያው ተጠርጣሪ አንድ ተጠርጣሪ ተይዟል በዚህ ጉዳይ ስናጣራ ያው በአዋሳ በኩል በኮንትሮባንድ እንዳስገቡት በአንድ አይደለም የሚያስገቡት በተለያየ እንደ ራይድ እየተጠቀሙ ነው በዋናነት ማጠራቀሚያቸው ኮልፌ የሆነ እዛ እየሰበሰቡ ነው እና በዋናነት እነሱ የፈለጉት ለህብረተሰቡ ሊያከፋፍሉ ነበር። ምናልባት አንደኛው በተለይ አንቲባዮቲክ የሚባለው መድኃኒት ለህብረተሰቡ ሽያጭ ሊውል የተዘጋጀ ነበር። ይህን ስራ ሲሰሩ ከፋርማሲ ቴክኒሽኖች ጋር እጅ እንደሚገናኙ ገልጾልናል ተጠርጣሪው። ስለዚህ አሁን ምርመራው ላይ ያው በስፋት እየሄድንበት ነው እና አዋሳ ድረስ ብራንች አላቸው ቅርንጫፍ፣ የተያያዘ ነገር ነው ያለው አገባባቸውም የሚናገሩት እንደዛው ነው። ስለዚህ አሁን ምርመራው በሂደት ላይ ነው፣ እያጣራ ያለ ነው። አሁን የተያዘው ተጠርጣሪ ምንም ስራ ፈቃድ የለውም። ምናልባት ወደ ጋርመንት አካባቢ ሱቅ ነው የራሱ ሱቅ አለው ይሰራል። ስለ መድኃኒቱን እንኳን ምንነት አያውቅም፣ ብቻ ይመጣለታል ይሸጣል እንጂ መድኃኒቱ እንዴት ምን የሚለው ነገር የለም። ህመምተኛ መድኃኒት ፋርማሲ ይሄዳል እና እዛ ፋርማሲ ከሌለ ቆይን ያመጣልሃለሁ፣ ፋርማሲው እኔ ያመጣልሃለሁ፣ ሰዓት ይቀጣጠሩና በዚህ ሰዓት እኔ ያመጣልሃለሁ ብሎ ያገኘዋል ግን የሚሸጠው በዛ በተገኘበት ፋርማሲ ውስጥ ነው። እዛ ፋርማሲ ውስጥ ግን እቃው የለም። ግን በኋላ መጣ ሰዓት ይቀጣጠሩ እና በኋላ መጣልሃለሁ ተብሎ ግብይት ይፈጸማል ማለት ነው እና እነዚህም ደግሞ ከገበያው አነስ ባለ ዋጋ እንደሚሸጡ ነው የገለጸልን ማለት ነው። የኮልፌ ቀራኒዮ ክፍለ ከተማ አስተዳደር ምግብና መድኃኒት ቁጥጥር ባለስልጣን ዳይሬክቶሬት ዳይሬክተር አቶ ፌሮም ሳስሰግድ ከባለድርሻ አካላት ጋር በመቀናጀት በዓመት ሁለት ጊዜ በጤና ተቋማት ላይ ቁጥጥር እንደሚደረግ ተናግረዋል። ከህብረተሰቡ ጥቆማ ከመጣ ባለሙያዎች ድንገት የሆነ ነገር ካዩ ደጋግሞ ሄደው ተቋሙን የሚያዩበት ሁኔታ ይፈጠራል ማለት ነው። ኤክስፓየር ያደረጉ መድኃኒቶች ተቋሞች ምንድን ነው የሚያደርጉት? ዝርዝራቸውን ዲቴል መድኃኒቱ ስሙን፣ መጠኑን፣ የገዙበትን ዋጋ፣ ከየት እንደገዙ፣ መድኃኒቱ የት እንደተመረተ፣ መቼ እንደተመረተ፣ መቼ ደግሞ ኤክስፓየር እንዳደረገ ያንን ጠቅሰው ሙሉ ዝርዝሩን ለጽፈት ቤታችን ያሳውቃሉ። በህጋዊ አስመስሎ መድኃኒትን ተጨማሪ ተቀብለው ያለ ኢንቮይስ የሚያስገቡትን ካገኘን ቀጥታ እርምጃ ነው የምንወስደው። ከዚህ በፊትም የምናደርገው ነው ማለት ነው። ወደፊትም የሚቀጥል ነው። ከስድስት ወር እስከ ዓመት እናም እስከ መጨረሻ ሊያዘጋ የሚችልበት ሁኔታ ህግና ደንብ አለ፣ መመሪያ አለ። ጥራታቸው ደህንነታቸውና ፈዋሽነታቸው ባለመረጋገጡ በህብረተሰቡ ጤና ላይ ከፍተኛ ጉዳትን እንደሚያስከትሉ ተጠቅሷል። የተጭበረበሩም ሊሆኑ ይችላሉ። እነዚህ አስመስለው የተሰሩ ፓኬጃቸው ብቻ ኤክስፓይር ዳይታቸው ሪሌብል የተደረገ ወይ ደግሞ እንደገና የተመታበት ሊሆን ይችላል። መርዛማ ሊሆንም ይችላል። መድኃኒት ላይ ሆን ይችላል ለምን ተመርምሮ ቼክ መደረግ አለበት። የተጻፈውን ብቻ ነው የምናነበው እንጂ ዲቴል ላናገኘው እንችላለን። በዚህ ሁሉ መድኃኒቱን ህገ ወጥ ሊያስብለው ይችላል ማለት የበሽታውን መንስኤ ሳያደርግ ለሌላ በሽታ ያንን ታካሚ ወይ ደግሞ በሽተኛ ሊያጋልጥ ስለሚችል ለሞትም ሊያጋልጥ ስለሚችል ህገ ወጥ ከብዙ አንግል ልናያቸው እንችላለን ማለት ነው። ህብረተሰቡን በኢኮኖሚም በጤናም ሊያውክ ሊያስቸግር የሚችል ሁኔታ ነው ማለት ነው። እነዛን መድኃኒቶች በተያዙበት ሁኔታ አግባብ እንዴት ነው? አንደኛ ኩሽና ውስጥ ነው፣ የግለሰብ መኖሪያ ቤት ውስጥ ነው፣ ኩሽና ውስጥ ነው የተያዘው። ኩሽና ውስጥ ሙቀት እንዳለው ነው። ስለዚህ መድኃኒቱ ከሙቀት የተነሳው እንኳ ልሰጠው የሚችለውን አገልግሎት የፈዋሽነትን የጠበቀ ላይሆን ይችላል መቶ ፐርሰንት ማለት ነው። ሰዎች ያለ ሐኪም ትዕዛዝ መድኃኒት መግዛት የሚፈልጉት በተለያዩ ምክንያቶች እንደሆነ ይጠቀሳል። ከነዚህም ውስጥ የዋጋ ልዩነት አለው ብለው ስለሚያስቡና ወደ ጤና ተቋም ሄደው ለምርመራ ወጪ ላለማውጣት እንዲሁም ወረፋ ይዘው ሕክምናቸውን ለመከታተል ስለሚሰለቹ እንደሆነ የፋርማሲ ባለሙያዎች ይገልጻሉ። ከዋጋ አንጻር ነው አብዛኛው መድኃኒቶች አሁን በሕጋዊ መንገድ ሲገቡ ብዙዎቹ፣ አብዛኛዎቹ ኢንቮይስ ይኖራቸዋል በዛ መሰረት ነው የሚገዙትና ፐርሰንት ተደረጃ ሲሰሩ ትንሽ ዋጋቸው ከፍ ያለ ሊሆን ይችላል። ይህንኛው ሲሆን ግን መምጫው ባልታወቀበት መንገድ ስለሚሆን ምናልባት ከመቶ ብር በላይ ልዩነት ሲኖረው ሰው ደግሞ የሚፈልገው የሚቀንስለትን መድኃኒት ነው እና ከዋጋ አንጻር የሚቀንስለትን መድኃኒት ይወስዳል። ሆስፒታል መሄድ የማይፈልጉት ሆስፒታል ላይ ያለው ይሄ ክራውድድ ወይም ደግሞ መጨናነቅ ሰው እዛ ካርድ አውጥቼ ምናምን ከሚል እዚህ በአጭሩ አንተን አማክሮ መድኃኒት መውሰድ ይፈልጋል። እንደዚህ አይነት ነገሮች እንዳይኖሩ እኛም ብዙ ጥረት እናደርጋለን። ያን ያክል ብዙም አላስቸገረንም። መንስኤው ምናልባት እንትን ነው የቦታ ይመስለኛል። አሁን አንድ መድኃኒት ለማግኘት ሂደው የሚያገኙበት ቦታ ርቀቱ ይህንን ነገር ያስፋፋዋል ብዬ አስባለሁ። አሁን ያሉት ህጋዊ ሆነው በሚሰሩ ፋርማሲዎች ላይ እነዚህ የሚጠፉ መድኃኒቶች በደንብ ቢኖሩ ባይጠፉ ማለት እነዚህ አይነት ክፍተቶች አይፈጠርም ብዬ አስባለሁ። እኛው ሰው በቀላሉ ነው ማግኘት የሚፈልገው። ማህበረሰቡ ያው እኛ እንደ ባህልም ሆኖ ከሌላም ነገሮች አንጻር የሆነ ሰው መድኃኒት ተጠቅሞ ካዳ ነው ምልክቱ የኔም ይመሳሰላል በሚል ወይ ደግሞ ከዚህ በፊት ታክሞም ከነበረ አሁንም ተመልሶ የመጣብኝ ያ ነው በሚል ከሰውን በመጠየቅ እንትና ልጅ ድኗል፣ እንትና ድኗል በሚል ያ መድሃኒት ድጋሚ ገዝቼ እኔም ካልተጠቀምኩት የሚል አስተሳሰብ አለ። አንዱ ያው ይሄ ነው። ሁለተኛው ደግሞ ክሊኒክ ከመሄድ ያው ከዋጋም ከንትን ከወጪም አንጻር ክሊኒክ ሄዶ ካርድ አውጥተዋል። ያው አንዳንድ ደግሞ ከኤቲክሱ ውጭ የሆኑ ክሊኒክና ሆስፒታሎች አሉ፣ አነሰሰሪ ወጪዎችን የሚያስወጧቸውና ሰው ማህበረሰቡ አለበት። አሁን ለማይሆን ነገር ሌላ ነገር ያው ግንዛቤ ጥረትም ሊሆን ይችላል። አሁን ሐኪሙ ያንን ያዘዘበት የራሱ ምክንያት ሊኖረው ይችላል። የተለያዩ ላቦራቶሪዎችን ግን እሱ ያው ዳይሬክትሊ ከእንትኔ ጋር ስለማይገናኝ ያው አነሰሰሪ ወጪ ያስወጣኛል በሚል ከገንዘብ ቁጠባ ከዛም አንጻር ክሊኒክ መሄድንና በትክክለኛው መንገድ መድሃኒት አሳዝዞ መጥቶ መድሃኒት መውሰድን ላይመርጥ ይችላል። ህብረተሰቡን ዳይሬክትሊ ያው ማህበራዊ ሚዲያን በመጠቀም አሁን ቲክቶክ፣ ፌስቡክ ምናምን ላይ በመጠቀም ለተለያዩ ነገሮች እነኚህ መድሃኒቶች አሉን እያሉ ባለሙያ ይሁኑም አይሁኑም የማይታወቁ ሰዎች ያው ፕሮሞት እያደረጉት ታካሚዎች ከዛ ላይ የሚገዙበት ሁኔታ እንዳለ አውቃለሁ። አስፈላጊ ሆነው ሐኪሞች ኢቭን እየጻፏቸው አገር ውስጥ አበለ ብል አይደሉም የሉም አገር ውስጥ እና ያ ሰው ደግሞ አምጣ ስት ያን መድሃኒት ሲጻፍለት ያው መድሃኒቶቹ አስፈላጊ ሆነው ለሰውየው ይታዘዙለታል። ግን ደግሞ የለም ገበያ ላይ ያ በመሆኑ፣ ያው ህገ ወጥነት በዛ በዛ ይስፋፋል። ማህበረሰቡ ብዙ ጊዜ ምንድን ነው ክሊኒክ ላይ ሄዶ ከመታክ የሚልቅ ቀጥታ ፋርማሲ ነው መግዛት የሚመርጠው ምንድነው ስትላቸው ብዙ ወጪ ያለ ሌላም ሌላም ነገር ነው የሚለ እና ማህበረሰቡ ቀጥታ መጥቶ ከፋርማሲ ነው የሚገዛው። ፕላስ ሌሎች አንቲባዮቲኮች አሉ። ይሄ እነዚህ ህመም ማስታገሻዎች የሚሰጡ መድኃኒቶች አሉ ለ ከፕሪስክሪፕሽን ውጭ የሚሸጡ መድኃኒቶች አሁን ደግሞ ህብረተሰቡ እሱም በብዛት እየወሰደ ላልተፈለገ ሱስ አምጪ መድኃኒቶች አሉ አለ እንደዛ አይነት ማስታገሻ ሆኖ ወገን ምንድን ነው ለእሱ የሚያጋሉጡ መድኃኒቶች አሉ። በህገወጥ መድኃኒት ዙሪያ የሚስተዋለው ችግር ከጊዜ ወደ ጊዜ መጨመር በምክንያትነት የሚጠቀሱ ስግብግብ ፋርማሲዎች ሲሆን፣ በተለይ የታካሚዎች ቸልተኝነት ና የግንዛቤ እጥረትም ከፍተኛ ድርሻ እንዳለው ተገልጿል። ህብረተሰባችን አንዳንዱ ወደ ጤና ተቋም ከመሄድ ፋርማሲ ሄዶ በሽታውን ተናግሮ ለመድኃኒት ይዞ መሄድ ልምድ አለን። እሱ ትክክለኛ አይደለም። እንደ ማህበረሰብ ትልቁ ነገር ምንድን ነው ሐኪም ጋር ሄዶ በሽታውን ተናግሮ ታክሞ የመድኃኒት ማዘዣ ወረቀት ይዞ ፋርማሲ ቢሄድ የተሻለ ነው የሚሆነው። ለምን ተጠቃሚው መጠንቀቅ ስላለበት ነው። ማህበረሰባችን እና አንዱ የማህበረሰባችንን ክፍተት አለ። ዝም ብሎ ፋርማሲ ሄዶ እንደዚህ ያደርገኛል እንደዚህ ያደርገኛል ብሎ መድኃኒት ይዞ መሄድ ማለት ነው። በሌላኛው ደግሞ እንደ ፋርማሲዎቹ ስናያቸው አድቫይዝ ከማድረግ ጤና ተቋም እንዲሄድ ከማድረግ ውጪ ራሳቸው መድኃኒት ሰጥተው የሚሸጡም አሉ። ስለዚህ ትልቁ ነገር እኛ ፕሮፌሽናል እስከሆነ ድረስ ባለሙያዎች ላይ ነው ትልቅ ክፍተት ነው ብለን የምናየው። አንድ ባለሙያ ታካሚ ሲመጣ፣ መፍትሄ ፍለጋ ሲመጣ ትክክለኛውን መፍትሄ መስጠት ነው እንጂ ይሆናል ብሎ የሚያስበውን መስጠት የለበትም። ትልቁ ሂድ ተቋም ጤና ተቋም ሂደ ታይተ። ለምን ጤና ተቋም ሲሄድ ኦራሊ ብቻ አይደለም በአፍ ብቻ የሚነገረው አለ፣ ላብራቶሪም ቴስት ይደረጋል። ብዙ ምርመራዎችን ካደረገ በኋላ ነው ትክክለኛ በሽታው ታውቆ ለዛ መድሃኒት የሚያስፈልገውን ብቻ ነው የሚታዘዝለት። ግን እኔ ፋርማሲ ውስጥ ቆሜ እሱ በሚነግረኝ ብቻ ከሰጠሁት ሳይን እንደ ሲምፕተም በቃ የተሰማውን ስሜት ብቻ ሊሆን ይችላል እና ያ ትክክል አይደለም። ባለሙያ ስለዚህ ምን ማድረግ አለበት? አድቫይዝ ማድረግ ያለበት ጤና ተቋም እንዲሄድ አድቫይዝ ማድረጉ ትልቁ ሶሉሽን ነው ብዬ ነው ማስበው። ህገ ወጥ መድኃኒቶችን ከገበያ ለማጥፋት የሚመለከታቸው ባለድርሻ አካላት ቁጥጥር ብቻ በቂ አይደለም። ህብረተሰቡ ያለ ሐኪም ትዕዛዝ መድኃኒት መጠቀም ሊያስከትል የሚችለውን የጤና ችግር ተረድቶ ከዚህ ድርጊት እንዲቆጠብ በቂ ግንዛቤ እንዲኖር ማድረግ ያስፈልጋል እያልን በቀጣዩ መልዕክት ተሰናበትን። እኔን ጨምሮ ማለት ነው ማንኛውም ሰው ለጤናው ሲል ለህብረተሰቡም ሲል መድኃኒትን በህጋዊ መንገድ እነዚህም በቃ ስማቸው የማይታወቁ ማንነታቸው የማይታወቁ ሰዎች በህገ ወጥ መንገድ የሚገቡ መድኃኒቶችን ባያስገቡ፣ ይሄ ማለት ደግሞ ራስን በማሰብ ወይም ቤተሰብን በማሰብ ምክንያቱም ያን መድኃኒት የሚወስደው የራስ ሰው ነው፣ እና እነዚህን ሰዎች በማሰብ ቢቀንስ ዋጋው ይቀንስልናል፣ ሆስፒታል ሂደን ከምንሰለፍ ያለው ነገር ይሄ ይቀንስልናል ብለው ከሚያስቡ በትክክለኛ መንገድ ሆስፒታል ሄደው ታክሞ ያለውን ነገር በህጋዊ መንገድ መድኃኒት ገዝተው ቢጠቀሙ ብዬ ይመክራለሁ። ከማዘዣ ውጭ የሚሸጡ መድኃኒቶችን ከቤትም ፋርማሲ ገዝተው ባይጠቀሙ። በተለይ ደግሞ አንቲባዮቲኮችን እና ለመ ማስታገሻ የምንጠቀምባቸው ስፔሻል ማዘዣ ወረቀት የሚያስፈልጋቸውን መድኃኒቶች በትኩረት ሰጥቶ ወጣቱ በዛ እየተበላሸ ነው ያለው፣ በህገወጥ መንገድ እየተጠቀመ ስለዚህ፣ ይህን ነገር ህብረተሰቡ በደንብ አርጎ መጠንቀቅ እንዳለበት በትክክለኛው ባለሙያ ተነግሮት ታካሚው በትክክል ካልወሰደው መድኃኒት ማለት የሚገልም ነገር ነው። እድናለው ብለው የወሰዱለትን በሽታ ሳይሆን ሌላም በሽታ ደግሞ የመከሰት እንትንም ስላለው በዚህ መልኩ በጣም ለጤና ጎጂ ነው። ትክክለኛ መድኃኒትን ከትክክለኛ መድኃኒት ቤቶች እየገዙ መጠቀም እንጂ በማህበራዊ ሚዲያ ካገኙት ኢንፎርሜሽን ላይ ይሄ ለእኔ ይሆነኛል ብሎ ከመውሰድ ሐኪም ጋር ሄዶ በትክክለኛው ሐኪም ያዘዘው መድሃኒት መውሰድ ይመከራል። ያለ ሐኪም ትዕዛዝ አንድን መድሃኒት ይሄ አመጣላቸዋለሁ በስልክ እከሌ ጋ አለ እከሌ ፋርማሲ አለ ተብሎ መሄድም አስፈላጊ አይደለም እና የዋጋ ቀናሽ ሲኖር ሊለያይ ከአንዱ ፋርማሲ ሊለያይ ስለምችል እንዴት ቀነሰ እንዴት ዋጋው ዝቅ አለ ብሎ የማጣራት ስራ ቢሰሩ እድናለው ብሎ ሌላ በሽታ ከመሸመተ አንገል ማለት ነው። ለህብረተሰቡ ነው የሚደርሰውና ህብረተሰቡ የሚጎዳ ነገር ነውና በጣም ትንሽ ጥንቃቄ ቢያደርጉ ምናልባት ከህግና ከእንትን መቼም ነፃ አይወጡም፣ ግን ቀጣ ሂደቱ እንዳለው ሆኖ ምናልባት ከድርጊታቸው ተቆጠቡ ነው የሚቀጡ ቅጣት እንዳለው ሆኖ ከድርጊታቸው ቢቆጠቡ እያልኩ ነው የማሳስበው። ህገወጥ መድሃኒት ማለት ገዳይ ነው። በቃ ምንም ኮምፕሮማይዝ የምናደርገው ነገር የለም ህገወጥ ነው አንደኛ አካሄዱ ላይ ሊሆን ይችላል፣ መጓጓዣ ሂደቱ ላይ ሊሆን ይችላል፣ የአመራረት ሂደቱ ላይ ሊሆን ይችላል፣ በአያያዝ ሂደቱ ላይ ሊሆን ይችላል። ህገወጥ መድኃኒት ማለት መርዝ ማለት ነው። ስለዚህ ሁሉም አካል ህገወጥን ቢከላከል መፍትሄ ነው።